የብሉይ ኪዳን የብሉይ ኪዳን መጻሕፍት አወቃቀር፦ የሕግ መጻሕፍት፣ የታሪክ መጻሕፍት፣ የቅኔ መጻሕፍት፣ የትንቢት መጻሕፍት። የሕግ መጻሕፍት ብዛታቸው አምስት ሲሆኑ የመጻሕፍቱ ዓይነቱ ከኦሪት ዘፍጥረት እስከ ኦሪት ዘዳግም ነው። የታሪክ መጻሕፍት ብዛታቸው 12 ሲሆኑ ከመጽሐፈ ኢያሱ እስከ መጽሐፈ አስቴር ነው። የቅኔ መጻሕፍት ብዛታቸው አምስት ሲሆኑ ከመጽሐፈ ኢዮብ እስከ መኃልየ መኃልይ ነው። የትንቢት መጻሕፍት ታላላቅ የትንቢተ መጻሕፍት ሶስት ሲሆኑ ከትንቢተ ኢሳይያስ እስከ ትንቢተ ሕዝቅኤል። ትንንሽ የትንቢት መጻሕፍት 14 ሲሆኑ ከትንቢተ ዳንኤል እስከ ትንቢተ ሚልክያስ ነው። ጠቅላላ 39 መጽሐፍ። የአዲስ ኪዳን መጻሕፍት አወቃቀርና ብዛታቸው የወንጌል መጻሕፍት አራት ሲሆኑ ከማቴዎስ ወንጌል እስከ ዮሐንስ ወንጌል ነው። ታሪክ አንድ ሲሆን ሐዋርያት ሥራ ነው። መልዕክቶች የጳውሎስ መልዕክት 13 ከሮሜ መልዕክት እስከ ፊልሞና መልዕክት። የዕብራውያን መልዕክት አንድ የዕብራውያን መልዕክት። ጠቅላላ መልዕክቶች ሰባት ሲሆኑ ከአንደኛ ጴጥሮስ እስከ ይሁዳ መልዕክት። የትንቢት ብዛቱ አንድ ሲሆን የመጽሐፍ አይነቱ ዮሐንስ ራዕይ ነው። ጠቅላላው 27፣ ብሉይና አዲስ ክዳን አንድ ላይ አጠቃላይ 66 መጽሐፍ ነው። የብሉ ክዳን መጽሐፍት አወቃቀር በዝርዝር የሕግ መጽሐፍ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘውልቁ፣ ኦሪት ዘዳግም፣ ጻፊው ሙሴን፣ የተጻፈበት ዘመን 1500 ወይም 1400 ቅድመ ክርስቶስ አካባቢ ነው። የታሪክ መጻሕፍት፣ መጽሐፈ ኢያሱ፣ መጽሐፈ መሳፍንት፣ መጽሐፈ ሩቲ፣ መጽሐፈ ሳሙኤል ቀዳማዊ፣ መጽሐፈ ሳሙኤል ካሊ፣ መጽሐፈ ነገሥት ቀዳማዊ፣ መጽሐፈ ነገሥት ካሊ፣ መጽሐፈ ዜና መዋል ቀዳማዊ፣ መጽሐፈ ዜና መዋል ካሊ፣ መጽሐፈ ዝራ፣ መጽሐፈ ነሚያ፣ መጽሐፈ አስቴር ሲሆን ኢያሱ ጻፊ ኢያሱ ሲሆን 1440 ቅድመ ክርስቶስ። መጽሐፈ መሳፍንት ጻፊው ሳሙኤል ሲሆን 1000 እስከ 721 ቅድመ ክርስቶስ። መጽሐፈ ሩቲ ጻፊው ሳሙኤል ሲሆን 1000 ቅድመ ክርስቶስ። መጽሐፈ ሳሙኤል ቀዳማዊ ዮናታን ልጅ ዛቡደ ወይም ሳሙኤል ሲሆን 930 እስከ 722 ቅድመ ክርስቶስ። መጽሐፍ ሳሙኤል ካሊ ዮናታን ልጅ ዛብዴ ወይም ሳሙኤል ሲሆን 930-722 ቅድመ ክርስቶስ። መጽሐፍ ነገሥት ቀዳማቢ ጻፊው ኤርምያስ ሲሆን 560-538 ቅድመ ክርስቶስ። መጽሐፍ ነገሥት ካሊ ኤርምያስ ሲሆን ጻፊው 560-538 ቅድመ ክርስቶስ። መጽሐፍ ዜና መዋዕል ካሊ ጻፊው እዝራ ሲሆን 455 400 ቅድመ ክርስቶስ። መጽሐፍ እዝራ ጻፊው እዝራ ሲሆን 440 ቅድመ ክርስቶስ። መጽሐፍ ነሚያ ጻፊው እዝራ ሲሆን 440 ቅድመ ክርስቶስ። መጽሐፍ አስቴር ምናልባት መርደኮስ ወይም እዝራ ሲሆን ጻፊው 450 400 ቅድመ ክርስቶስ። የቅኔ መጻሕፍት መጽሐፈ ኢዮብ ጻፊው ምናልባት ሙሴ አስራ አራት አርባ እስከ አራት መቶ አርባ ቅድመ ክርስቶስ መዝሙር ጻፊው ዳዊት አሳፍ ቆርያውያን ሙሴን ሰለሞን ኤታን አንድ ሺ ቅድመ ክርስቶስ መጽሐፍ ምሳሌ ጻፊው ሰለሞን ዘጠኝ መቶ ሰባ አንድ እስከ ዘጠኝ መቶ ሰላሳ አንድ ቅድመ ክርስቶስ መጽሐፍ መክበብ ጻፊው ሰለሞን ዘጠኝ መቶ ሰባ አንድ እስከ ዘጠኝ መቶ ሰላሳ አንድ ቅድመ ክርስቶስ መኃልየ መኃልይ ዘሰለሞን ጻፊው ሰለሞን ሲሆን 971 እስከ 931 ቅድመ ክርስቶስ። የትንቢት መጻሕፍቶች ትንቢተ ኢሳይያስ ጻፊው ኢሳይያስ 740 እስከ 681 ቅድመ ክርስቶስ። ትንቢተ ኤርሚያስ ጻፊው ኤርሚያስ ወይ ባሮክ 627 እስከ 575 ቅድመ ክርስቶስ። ሰቆቃወ ኤርምያስ ጻፊው ኤርምያስ ሲሆን 586 እስከ 575 ቅድመ ክርስቶስ። ትንቢተ ሕዝቅኤል ጻፊው ሕዝቅኤል ሲሆን 597 እስከ 571 ቅድመ ክርስቶስ። ትንቢተ ዳንኤል ጻፊው ዳንኤል ሲሆን 605 እስከ 536 ቅድመ ክርስቶስ። ትንቢተ ሆሴዕ ጻፊው ሆሴዕ ሲሆን 760 እስከ 723 ቅድመ ክርስቶስ። ትንቢተ አሞጽ ጻፊው አሞጽ ሲሆን 766 እስከ 750 ቅድመ ክርስቶስ። ትንቢተ ሚኪያስ ጻፊው ሚኪያስ ሲሆን 735 እስከ 700 ቅድመ ክርስቶስ። ትንቢተ ዩኤል ጻፊው ዩኤል ሲሆን 835 ወይም 500 ቅድመ ክርስቶስ። ትንቢተ አብድዩ ጻፊው አብድዩ ሲሆን 586 ትንቢተ ዮናስ ጻፊው ዮናስ ሲሆን ሰባት መቶ ሰማንያ አምስት እስከ ሰባት መቶ ሃምሳ ትንቢተ ናሆም ጻፊው ናሆም የተጻፈበት ጊዜ 660 እስከ 630 ቅድመ ክርስቶስ። ትንቢተ ሶፎንያስ ጻፊው ሶፎንያስ ሲሆን 640 እስከ 620 ቅድመ ክርስቶስ። ትንቢተ ሀጌ ጻፊው ሀጌ ሲሆን 520 ቅድመ ክርስቶስ። ትንቢተ ዘካርያስ ጻፊው ዘካርያስ ሲሆን 5ቶ2ያ 520 እስከ 515 ቅድመ ክርስቶስ። ትንቢተ ሚልኪያስ ጻፊው ሚልክያስ ሲሆን አራት መቶ ሰላሳ ሶስት እስከ አራት መቶ ሀያ ቅድመ ክርስቶስ።